የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ይቅርታ፣ ይቅርታ፣ ይቅርታ! ሰበር፣ ሰበር! የምስራች የቅድሳትን ስዕላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ

ንቁሃን ሚዲያ የሁላችን ምርጫ ሹፍ። የሰው ልጅ በባህሪው አታርግ የተባለውን ማድረግ ይወዳል። እናንተ ብትከለክሉም እንደዚህ በሚያምር መልኩ ሁሉም ይዘወቷሉ። ሁላችሁም ቪዲዮ 15 15 ጊዜ ኮፒሊንክ ያደረጋችሁ ለሁሉም አድርሱ። በጣም ታምራላችሁ።

በቀራንዮ በጎልጎታ በክርስቶስ መስቀል ጥላ እድል ተመታ በቀራንዮ በጎልጎታ በክርስቶስ መስቀል ጽንፈኛው

ይቅርታ፣ ይቅርታ፣ ይቅርታ ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ሰበር፣ ሰበር፣ የምስራች! የቅድሳትን ስላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በዳመራው ዕለት ታሪክ ተሰራ። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅብሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገ ወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንኳን ደስ አላችሁ። ፍትህ እንፈልጋለን። ብዙዎች እንዲሰሙ በደንብ ኮፒ ሊንክና ሼር አድርጉት። በአሁኑ ሰዓት የአዲስ አበባ ፖሊስ የቅድስት ድንግል ማርያምን ስዕል አድኖ የቀደደችውን ግለሰብ በቁጥጥር ስር አውሎ ምርመራውን መጀመሩን አሳውቋል። አትል መጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባፃን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ጣርሙ ባጭር አማርኛ አባታችን ልክ የማ አምላክ ወላዲት አምላክን ስዕል ይዛችሁ ውጡ አትውጡ የምንባልበት ምን አይነት ነገር የለም። አርፋችሁ ቁጭ አትሉም እ እስከ መቼ ነው ቤተመንግስት ቤተክርስቲያንን የሚያሽከረክራት እስከ መቼ ነው አራት ኪሎ አምስት ኪሎ የሚያሽከረክራት? ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርስዎም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለን ሳምንት ሳይሞላ እናንተ በእግዚአብሔር ፊት የምትቆሙ እንጂ በአንድ ከንቲባ ፊት በእንዲያክል የተናገራችሁትን የምታስተባብሉበት ምንም ነገር የለም። ምክንያቱም ንግግራችሁ በአደባባይ ስላለ፣ ይዛችሁ ውጡ አትውጡ፣ ይዛችሁ ውጡ አትውጡ። ማንም ለማስደሰት ነው ይዘን እንውጣ የሚል አካል ነበረ? ማንም አላለም። ግን ይዘን መውጣት መብታችን ነው። አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ የሌለው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን። ስለዚህ ይዛችሁ አትውጡ፣ አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው። አይደለም መብት እኮ ነው። በነገራችን ይዘን የመውጣት የማልደራደርበት ሁለት ነገር ኦርቶዶክስ ተዋህዶነቴ ደግሞም ኢትዮጵያዊነቴ። የሚገለባበት ዓላማ የሌለኝ ኩሩ ኢትዮጵያዊ ኩሩ ኦርቶዶክሳዊ፣ ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም ሁላችሁም። ይህንን ቪዲዮ ለብዙ ሰው ሼር አድርጉት። የ2018 ዓ ም የመስቀል ደመራ በዓል በዛሬው ዕለት በመላው ሀገሪቱ ይከበራል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመስቀል ደመራ በዓል በአዲስ አበባ ከተማ ብቻ በአደባባይ ጨምሮ በ2375 አድባራት እና ቦታዎች ላይ ይከበራል። ቤተክርስቲያኗ ምዕመናን ሁሉ ነጭ ልብሳቸውን ለብሰው እንዲገኙ መልእክት አስተላልፋለች። በአዲስ አበባ መስቀል አደባባይ ከሚከበረው የመስቀል ደመራ በዓል ጋር በተያያዘ የአዲስ አበባ ፖሊስም መልእክት አስተላልፏል። በዚህም ከበዓሉ ጋር የማይገናኙ ተንኳሽ ግጭት ሊቀሰቅሱ የሚልችሉ ማንኛውም መልእክቶችን ይዞ መምጣት እንደማይቻል፣ ርችት መተኮስ በፍጹም እንደማይቻል በከተማው የተለያዩ የተለያዩ ቦታዎች ከፍተኛ ውጪ ወጥቶባቸው በተሰሩ የኮሪደር ቦታዎች ላይ ደመራ መደመር እንደማይቻል እና ሌላ ተለዋጭ ቦታ ላይ ስርዓቱ እንዲከበር ጥሪ አስተላልፏል። በመስቀል አደባባይ ከሚከበረው የደመራ በዓል ጋር በተያያዘ ምዕመናን ሲመጡ ፍተሻ እንደሚኖር እንዲያውቁና ተባባሪ እንዲሆኑ ጥሪም ቀርቧል። የብርሃንና ወለላይቱ አ የጭንቃም አላጇ እመ ብርሃን እመ ብዙሃን ማርያም ወላሊት አምላክ የመስቀል ስር ስጦታችን ረ ብዙ አይኖሽና ብራኔ እናት ማርያም ማርያም ማርያም እያልን እስኪ የማይነጥፍና ወረት የሌለው ፍቅራችንን ለወንድሞቻችን እንለግሳቸው። ነገ የደመራ በዓል ከዛም የመስቀል በዓል በታላቅ ድምቀት እንግዲህ ይከበራል። እነኚህም በዓላት ለማክበር ያልታደሉ ሶስት ወንድሞች አሉን። እውነቱን እውነት ሐሰቱን ሐሰት ስላሉ እውነትን እየገለጡ ነፍሳትን ወደ ቤተ ክርስቲያን ስለጨመሩ የሚሳደዱ ወንድሞች እፎይና ጳላዲዮስ በመሳደድ ወንድማችን ብሩኬ ደግሞ በእስር ይህንን በዓል ያሳልፋሉ። ወንድሞቻችን ክህነት ማዕረግ ሳይኖራቸው ለቅድስት ቤተ ክርስቲያን የሚጠቅመውን በመስራት እናውቃቸዋለን። በደላቸውም ለእኛ የተገለጠ ነው። ስለዚህ በዚህ በዓል እነዚህን ወንድሞች መርሳት በፍጹም አይገባምና ሜንሽን እያደረጋችኋቸው እንኳን አደረሳችሁ በማለት መልካም ምኞት እንድትመኙላቸው ጠይቃቸዋለሁ። ግድልም ይህ ቀን ያልፋል ችና